እንግዲህ ግብርናችን ለማዘመን መንግስታችን እያደረገ ያለው ጥረት በከፍተኛ የእድገት ሀዲድ ውስጥ ገብቷል። ግብርና አይቻልንም ሰብሮ በይቻላል መንገድ በርካታ ውጤቶች ማስመዝገብ ተጀምሯል። ዛሬ ለዚህ ጥሩ ማሳያው እንግዲህ ኢትዮጵያ በእንስሳት ሀብት ልማት በአፍሪካ አንደኛ ባለም አስረኛ ናት፣ ነገር ግን ለዘመናት ሲቆጠሩ የነበረው ቀንድ ከቀንድ ቆጠራ ወተን የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ በሆነው የሌማት ትሩፋት ገና በተጀመረ ሶስት አመቱ በክልላችን ስምንት የወተት ማቀነባበሪያ ኢንዱስትሪዎች ወደ ስራ እየገቡ ነው ያሉት። ዛሬ ደግሞ እዚህ ምስራቅ ዘርፈ ብዙሃዊ ቂልጦ ቅልጦ ላይ የምናየው ባለቤቶቹ ኢንቨስተሮቹ አነስተኛ አርሶ አደሮች የሆኑበት የመደራደር አቅማቸውን በህብረት ስራ ተደራጅተው ከፍ ያደረጉበት ወተትን እሴት ጨምረው ከግብዓት እስከ ገበታ የሚለውን ብልጽግና የሚለውን ፍልስፍና በተግባር ያሳዩበት። ሀንዛት የሚለውን ሀንዛት እንግዲህ እንገር ማለት ነው። የመጀመሪያ ማለት ነው። ጀማሪ ማለት ነው። የእድገት ጀማሪ የብልጽግና ጀማሪ ረጅም ርቀት ግን መሄድ የሚችል ማለት ነው። በውስጡ ያለው ብዙ ጉዳይ ነው። ምግብነቱ ብቻ አይደለም። ስለዚህ ግብርናችን በእድገት ሀዲድ ውስጥ አይቻልም ሰብሮ በአዳዲስ መንገዶች በአዳዲስ ጉዞ የጀመረበት ማሳያው እዚህ ከፊታችን የምታዩት ምስራቅ ዘበሬ ሙዝ አይታወቅም። ሙዝ እንግዲህ አይቻልም የተሰበረበት አስተሳሰብ ነው። የ30 40 30 ውጤት ነው። እዚህ የምናየው ካሮት አለ፣ ቀይ ስር አለ አለ እነኚህ ጉዳዮች ያው ጸጋችንን አልምተን ከድህነት መውጣት እንችላለን የሚለው ጉዳይ በግብርና ሴክተሩ ተስፋ ሰጪ ውጤት እየታየን ያለውና ለዚህን ስራ ለሰራችሁ ይሄን ለመራችሁ ላስተባበራችሁ ሁሉ ታላቅ ክብርና ምስጋና አለኝ የተጀመረውን ይሄን አዲስ ግብርና የማዘመን ስራ ደግሞ መንግስታችን ከተለያዩ ድጋፍ ከሚያረቡ አካላት ጋራ በመቀናጀት ፕሮጀክቶች፣ ፕሮግራሞች ተነጥፈው የግብርና ሴክተሩን ለማዘመር እየተሰራ ነው ያለው። እንግዲህ ኤፍ ኤስ አር ፒ የግብርና የምግብ ስርዓት ማጠናከሪያ ፕሮግራምም የዚህ አንዱ ተጠቃሽ ነው። በግብርና የምግብ ስርዓት ማጠናከሪያ ውስጥ የተጀመሩ ስራዎች እንደ ክልላችን በተለይ የተገነደፉ አዳዲስ ኢኒሼቲቮች፣ አዳዲስ አሰራሮች ያልተለመዱ ግን የህብረተሰብን ለውጥ ሊያመጡ የሚችሉ ገቢ ሊያሻሽሉ የሚችሉ ውጤታማነት ሊያሳድጉ የሚችሉ አዳዲስ ኢኒሽቲቭዎች ወደ ተግባር በማስገባት ወደ ውጤት በመቀየር ይሄ ፕሮግራም ትልቅ ውጤት እያመጣን ያለውና ይሄንን መልካም ጅማሮ የበለጠ አጠናክረ ነው የምንቀጥለው ይሆናል። ዛሬም የመረቅ ነው። ሀንዛት ከሀንዛት ጀርባ በርካታ የተሰሩ መንገዶች፣ አነስተኛ ድልድዮች፣ ሌሎች የግብርናን ሴክተር ለማዘመን አጋዥ የሆኑ አቅም የገነቡ መሰረተ ልማቶች ተገንብተዋል። ይሄ ፕሮግራም ፕሮግራሞች በአግባቡ ከተመሩ ውጤት ሊያመጣ እንደሚችሉ ጥሩ አመልካች ነውና ይሄንን የአካባቢው ህብረተሰብ እንግዲህ ሀንዛትን የወተት ማቀናበሪያ ኢንዱስትሪ ሲከፍቱ ሰባ ፐርሰንቱ በፕሮግራሙ እንጂ ሰላሳ ፐርሰንቱ በህብረተሰቡ ነው የተሸፈነ ያለው። ስለዚህ ህብረተሰቡ ነገም ይህን ባለቤት ሆኖ የበለጠ አቅሙን የማሳደግ ዛሬ በአንድ አይነት ምርት የጀመተ ወተት ጀመረ ማቀናበሪያ ነገ ወተት ዱቄት ወተት ለዓለም ማቅረብ የሚችል እንዲሆን ማድረግ ያስፈልጋል። ሀንዛት ሀንዛትነቱን በሌሎችም ምርቶች ማሳየት ያስፈልጋል። ይሄ ፕሮግራሙን በማገዝ መንግስትን በመደገፍ የዞኑም አመራር፣ የወረዳ አመራር እነኚህ ጉዳዮች አጋዥ ሆኖ በመሄድ ረገድ ሚናውን የበለጠ ማጠናከር ኖርበታል። በክሉ በኩሉም የተጀመሩ ይህን የማጠናከር ስራ የበለጠ አጠናክረ ነው የምንሄድ ይሆናልና ይሄንን ለሰራችሁ ላስተባበራችሁ ለመራችሁ ሁሉ የላቀ ምዝጋና እያቀረብኩ ቀጣይም ይህን ስራ የበለው የላቀ ውጤትን ለማድረስ በተለይ አርሶ አደራችን ከደህንነት የወጣ ብልጽግና በቤተሰብ ደረጃ ያረጋገጠ ደረጃ ላይ እስኪደርስ ድረስ ቀበቷችን ጠበቅ አርገን በጊዜ የለንም በትብብር በቅንጅትና በመናበብ መንፈስ እንድንንቀሳቀስ ታላቅ ጥሩ ያቀርባለሁ እጅግ ጋር ጋር አመሰግናለሁ።